ይፈልጋሉ እኔና አንቺ እንደ ድሯችን በሰላም የፍቅር ህይወት እንድንኖር ፈልሽ በሰላም እንዲኖሩ ከፈለግሽ በዙሪያ ያሻሉ ሰዎች አሁን ያልኩሽ በወጣት ጋር ታግ ትሁትን ነጻ መውጣት አልችል ግን ፊት ትቆሙ በጉልበትም ቢሆን ከትሁት ቆም ያለው አንተ ነው። እንግዲህ ውዶችዬ፣ ያው እንደሚታወቀው ቲና የትሁትን አፍቃሪ ወደ አባባ እንዲ ገድለላት ልካው ነበረ። ማለትም ይህንን ሰውዬ ይህንን ሽማግሌ አስወግድልኝ፣ ከዛ በኋላ አንተም የምትወዳትን ትሁትን እኔም ደግሞ መወደውን ገንዘቤን አገኛለሁኝ። ግን ይህ ሰውዬ እስካልተወገደ ድረስ በተለይ ለእኔ በሞትና በሽረት ሁኔታ ላይ ነው ያለሁት። ስለዚህ ይህንን ሽማግሌ አጥፋልኝ ብላው አልተሳካለትም። ለምን አባባ ሲጀመር ጠንካራ ስለሆኑ ሲታገላቸውም ታ ለው በዛ ላይ ደግሞ አንዷ ልጅ መጥታ አትረፋቸዋለች አባባን ማለት ነው። ስለዚህ አሁን ላይ ምንም አማራጭ ስለሌላት ቲና በቃ አሁን እኔ ተአማኒነትን ስላገኘው ይህንን ሻይ አፍልቼ ወስጄ ይህን ሽማግሌ እስከ መጨረሻ ልገላገለው ብላ የያዘችውን መርዝ ከኪሶ አውጥታ ጨምራ ወስዳ ይህንን ሻይ ለአባባ ሰጥተዋለች ማለት ነው። በጣም የሚያሳዝነው ነገር ግን አባባ ሻይውን ጠጥተውታል። ያሳዝናል። ጋይስ እና አባባ ሻዩን ጠጥቶታል። ታዲያ ተመረዙ ወይስ ምን ሆኑ የሚለውን እና ደግሞ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ብዛ በያላችሁበት። እንግዲህ ይዤላችሁ የመጣሁት እጅግ ተወዳጆች ትሁት ድራማ ቀጣዩን ክፍል ነው ማለት ነው። እንግዲህ እንደተመለከት ነው ቲና ሻዩን አማስላ ማለትም ሻዩ ውስጥ መርዝ ጨምራ ያንንም ሻይ አማስለው ነበረ ያቆም ነው ማለት ነው። ታዲያ ከዚያ በኋላ ያንን ሻይ ለማን ሰጠችው? እንግዲህ እዚህ ጋር አንድ ሰው ሁለት ሰው ብቻ አይደለም ያለው። ዳን ያለ ኤደን አለች ካሊብ አለ አባባ ብዙ ሰው ሆነዋል ማለት ነው። ታዲያ እዚህ ጋር ለማን ነው የምሰጠው? አሁን አራት ሻይ አምስት ሻይ አፍልታ ቢሆን ለሁሉም አንዳንድ ልትሰጥ ነው ንል ነበር። አንዲት ሻይ ነው ያፈላችሁ። ያችኑ ሻይ ወስደ አባባ ንንካ ጠጣ ስትለው አምኗት ይጠጣ ይሆን ወይስ ካሊብ፣ አይ አባዬ አይቻልም እንዴት ነው የምጠጣው? ምኗና ምናሀት ነው ይህ ሊሆን በነገራችን ላይ አያምኗት። ምን ያባባ ራሱ እንዴት እንዴት እንዳሰቡት ባላውቅም በጭራሽ ነው የማትታመነው ለመሰላችሁ። ቲና ሲጀመር እምነት የሚባል ነገር የላትም። አሁን ጥሩ ልጅ ሆነች በቃ ተለወጠች ስትባል ትንሽ ቆይታ ታጥቦ ጭቃ፣ አድሮ ማድረው ቃሪያ ማለት ነው። እና አሁን ላይ አስቡት ምን እያደረገች እንደሆነ ዳኒና ኤደንን ለመለያየት ካሌብን ደግሞ የሚወዳት ትውትን እንዳያገኛት አድርጋ ወደ ገጠር ለመሸኘት ከሰውየው ጋር ተመካክራ በጥብቅ እየሰራች ትገኛለች ማለት ነው። በጣም በጥብቅ በጣም እንግዲህ ተስፋ የቆረጠችው ቲና ማለት ነው። በገንዘብ ልቧ የከነፈው ገንዘብ ናልቦ ህይወት የለም፣ በህይወት ለመኖር ሰው ሳይሆን ገንዘብ ነው አስፈላጊው ያለችው ቲና ገንዘቤን ለማግኘት ለምን አንድ ለምን አይደለም ይቀርና አባባን ብቻ ለምን ሁሉንም አይሆንም? እገድላለሁ። ከዚህ ወደ ኋላ አልልም። ባዶ እጄንማ ከዚህ ቤት አልወጣም። አንደኛ ነገር ወደድኩሽ ያለኝን ካሌብን ከሰርኩ፣ ሁለተኛ ነገር ወደድኩ ወደድኩሽ የተባባልነውን ዳኒን ከሰርኩ። እዚህ ቤት ስገባ ሁሉን ነገር ከስሬ፣ ያለው እኔ ደግሞ የገባሁት ገንዘብ አይቼ ነው ፍቅር ይዞኝ አይደለም። ስለዚህ ይህንን ገንዘብ በባሌም በቦሌም ብዬ እጅ ውስጥ ማስገባት አለብኝ ያለችው ቲና ቆርጣ ተነስታለች ማለት ነው። ታዲያ አሁን ላይ ሁለቱን ሴቶች እንዲጠሉ ሁለቱም ወንዶች አድርጌ ሁለቱንም ወንዶች እንዲከንፉ በፍቅር ያደረጋለሁ ብላለች። እንዴት ነው ልታደርግ የምትችለው ሲባል፣ ደግሞ እንደ ሁለቱ ማለትም እንደ ኤደንና እንደ ትሁት እኔም ተቅለስልሼ በነሱ ልብ ውስጥ ቦታ ማግኘት አለብኝ ብላ ቆርጣ የተነሳችው ቲና ማለት ነው። አሁን ላይ በጣም እየተጓዘች ትገኛለች። ከዚህም እንግዲህ አንዱና የመጀመሪያው ግቧ ለእሷ የመጀመሪያው ማለት ነው፣ የትሁት አፍቃሪ በጣም እያገዛት ነው። በነገራችን ላይ እዚህ ቤት ተባራ ነበረ፣ ለአንዲት ሰከንድ ነው የተረፈችው። ለምን ምንም ጊዜ ቃልፈጀበትም ብድግ አረገ፣ ስልኳን ደወለ ትሁት ጋር ትናንትና ያስጠነቀቁሽ ትናንትና ያየሽው ነገር ጅማሩ ነው ከዚህ የሚቀጥላል አላት ታዲያ ትውቴ ዋኋ እንዴ እንደዛ ነው እንዴ ነገሩ ብላ ቶሎ ብላ አምና መጥታ ምናለች አይ አባዬ በአሁኑ እንኳን ቲና የለችበትም የኔ ችግር ነው እኔኔ ላስገድል የነበርኩት አባዬ የኔ ጥፋት ነው ብላ እንግዲህ ከአስከፈ ተናግራለች በነገራችን ላይ ለትሁት ያሳዩት ፍቅር በጣም ደስ የሚል ነው በእውነት እውነት ነው። ትሁት ብዙ ነገር አድርጋለች ለዚህ ቤት። ትሁት አባባን ከስራ ታስፈትታለች ከታገቱበት። ትሁት አባባን ቲና ካንዴም ሁለቴ በጣም ብዙ ጊዜ ልትገድል ስትሞክር፣ በእርግጥ ትሁት ታድጋለች ኦፍኮርስ። ግን ደግሞ አሁን ላይ እነሱም ቢሆኑ ለእሷ ያሳዩት ፍቅር በጣም ይለያል ማለት ነው። በጣም ደስ የሚል የተለየ ፍቅር ነው እውነት ለመናገር እና በጣም ሊመሰገኑ ይገባል ማለት ነው። እንግዲህ አባባም ያው ኃላፊነት ሰጥቶታል ለካሌብ እንደሚታወቀው፣ ካሌብን ለልጅ ያው መግቢያ ላይ እንዳስደምጥኳቸው ማለት ነው አሁን ላይ እኔ ወጣት ከተሯሩ ውጪ አልችልም እኔ ሸምግያለሁ። ባይሆን ትሁት የአንተ ኃላፊነት ናት እች ልጅ ለእኛ ብዙ ስትሆን ኖራለች። እች ልጅ ለእኛ ብዙ ነገርን ዋጋ ከፍላለች። ጊዜዋን፣ ህይወቷን፣ ሁሉን ነገር ብዙ መስዋዕትነትን ከፍላለች። ታዲያችን ልጅ ከእንደዚህ አይነቱ ችግርና ጭንቀት ማውጣት ያለብህ አንተ ነህ ተብሏል። ስለዚህ ካሊባውን ሀላፊነት አለበት። ሀላፊነቱ ደግሞ ትሁት ናት። ስለዚህ አሁን ላይ ትሁትን ለመጠበቅ በጣም ቆርጦ ተነስቷል እና በጣም ደስ የሚለው ደግሞ ምንድነው ዳኒም ካሊብም አባባን ከጎንሽንን ብለዋታል። ይህ በጣም እጅግ በጣም ደስ የሚል ነገር ነው። መተባበር ካለ ሁሉንም ነገር ማሸነፍ ስለሚቻል አሁንም ቴና እያስመሰለች እንደሆነ የሚባንንባትና የሚነቃባት ከሁሉም በላይ በደንብ የሚያውቃት ዳኒ ነው ማለት ነው። ዳኒ ታዲያ አባባን አባዬ እሱን ሻይ እንዳጠጣው ይለዋል። ታዲያ በዚህ ሰዓት አባባም አይ ልጅ ተለውጣለች ተለውጫለሁ ብላለች ይላሉ። በእርግጥ የቲና መቼም ቢሆን የማትቀየር እንደሆነች ሁሉም ያቅ። ነገር ግን አባባ ሁሉን ነገር በጥበብ ነው የሚያደርጉት። በነገራችን ላይ ካሜራ አለ ስትጨምር ኢብን አባባ ይተዋታል ማለት ነው። ምክንያቱም ሁሉንም ቤት ካሜራ ሞልቼዋለሁ። ግን በቃ ሁሉም ቤት ሁሉም ክላስ በድብቅ አለ ነገር ግን አባባ ጠጥተውታል። በኋላ ላይ ታዲያ ካሜራው ላይ ሲፈተሽ እና ሲታይ በምን ምክንያት አባባ ወዲያው ጣጣ ከዛ ታመመ ማለት ነው እና በምን ምክንያት ሊሆን ይችላል እየታመመው ተብሎ ካሜራው ቼክ ሲደረግ ቲና ከጊሶ አውጥታ የጨመረችው መርዝ ታይቷል ማለት ነው። ስለዚህ አሁን ላይ አባባ ለመጨረሻ ጊዜ ከዚህ ቤት የመውጫዋ ጊዜ አሁን ደረሰ ብለዋል ማለት ነው። ምክንያቱም ያው አንድ ሰው ሲመረዝ እንደሚታወቀው ወተት ከጠጣ ይድናል ማለት ነው እና ለአባባም ተሯሩጠው ወተት ነው ያመጡት። ምክንያቱም ከዛ በፊት አንዲት ሳል እንኳን እየሳለ ያልነበረ ሰው ከቅጽበት ቲና ያንን ሻይ አምጥታ ከሰጠቻቸው በኋላ ሌላ ሰው ነው የሆኑት። ሌላ ሰው ምክንያቱም በአምስት ደቂቃ ውስጥ ሊገድል የሚችል ኃይለኛ መርዝ ነው መርዙ ማለት ነው። ታዲያ ይህንን መርዝ ቲና ጨምራለ አባባ እየሰጠችው፣ ምንም ቢሆን እኔ አጋችን ብልክ ገንዘቤን ከመጨረስ ያለፈ ይህንን ሽማግሌ ሰውዬ መበቀል አልቻልኩም በሰው በኩል ስለዚህ በራሴ በኩል ልሞክር በሚል እሳቤ ነው ይህንን የሞከረችው። ነገር ግን እሷ እንዳሰበችው አልሞተላትም፣ ሽማግሌው በጣም የሚገርመው ማለት ነው። ታዲያ ሲጋ ጋር ካሊብ ካላጠፋሁሽ አላት ማለት ነው። ምክንያቱም ወዲያውኑ ጥጣ፣ ወዲያውኑ ሲታመም ታወቀ፣ ለምን የቴና ሴራ እንደሆነ ሲጀመር ቴና ከሌሎቹ ሰዎች ለይታ አምጥታ ያንን የሰጠችበት ምክንያት እኮ አባዬ ይቅር በለኝ፣ እኔ እኮ ስንት ጊዜ በደልኩ እኔ እኮ ስንት ጊዜ አጠፋሁኝ፣ ሁሌ እኮ በደልኩ ብዙ ጊዜ እና አሁን ላይ በአታምነኝ ራሱ አይገርምም? አባዬ ልክን እኮ አንተ እናንተ እኮ ልክናችሁ፣ ጥፋቱ እኮ የእኔ ነው እያለች እየተቅለሰለሰች ኤደንን እና ትሁትን ለመሆን በጣም እየጣረች ትገኛለች፣ ማለት ነው ቴና በጣም በጣም። ነገር ግን አይሳካላትም ምክንያቱም ዳኒ በተለይ በደንብ በደንብ ያውቃታል ዲቴል እናም እንግዲህ ዳኒ አሁን እሷ ምን አይነቱን ሴራ አሲረሽ ይሆን እያላት ነው ይህን ያለበት ምክንያት ደግሞ አንተን እኮ እየጠበኩኝ ነው እውነታውን አሳውቀኝ እኔ ከአንተ ጋር ካልሆነ መኖር አልችልም ስለዚህ የመኖሬ ትርጉም አንተ ስለሆንክ ንገረኝ ምንድን ነው የምትለኝ ብላ ብቻ ብዙ ነገር ስትቀላመድ ነበረ ታዲያ በዚህ ሰዓት ዳኒ ምን አስባ ይሆን በእርግጠኝነት የሆነ ተንኮል አስባለች ማለት ነው እንጂ ከመሬት እንደዚህ ልትል አትችልም ቆይ አንቺ እንደዚህ ያልሽኝ ያን የታገልሽለትን ገንዘብ ስንት የተፋለምሽለትን ትተሽ ነው እኔን ልታገቢ የወሰንሽው ብሏታል። በነገራችን ላይ እሷኮ ስለ ዳኒኮ ታውቃለች ዳኒኮ እዛ ጋር የታገተው አባባን ሊያድን ገብቶ እንደሆነ ኮ ታውቃለች። ለምን ራሱ ዘባልዷል ከዚህ በፊት እና እንዴ ትሁት ነች እንዴ ያባየን ያስመለጠችው? የዚህ ቤተሰብ ግን ሙሉ እባብ ነው። እንዴት ነው እኔ ያላወቅኩት? እንዴት ነው ከዛ አጋዘን ከሚያክል ሰውዬ፣ ጉማሬ ከሚያክል ሰውዬ እንዴት ነው ትሁት ያስመለጠችው ብላ ስታወራ ነበረ። ታዲያ በዛ ሰዓት ዳኒ ምን ብሏታል? እንኳን እሷ እኔም ራሱ አበባን ላስመልጥ ነበር የመጣሁት ያኔ። ነገር ግን አልተሳካልኝም፣ ለሷ ተሳካላታል። ስለዚህ እዚህ ጋር ዳኒ ከነሱ ጋር ሆኖ እየሰራ እንደሆነ ሀንድረድ ፐርሰንት እርግጠኛ ሆናለች ዲና። ለዛ ነው አሁን ለዳኒ ምንም አይነት ነገር የማትነግረው። ምንም አይነት ነገር ስለምታደርገው ነገር ነገ ስለምታደርገው ለነገ ስለምታቅደው ስለምታስበው በፍጹም በፍጹም አያቅም ማለት ነው ዳኒ። ከዚህ በፊት ግን ሁሉን ነገር ትነግረው ነበረ፣ የልቧ ወዳጅ ነበረ ማለት ነው። አሁን ላይ ግን አይነህን ላፈር ብለዋለች። ሲጀመር አባባን ካገተች በኋላ ራሱ ከፈለግ መሄድ ትችላለህ፣ አሁን ሂድ ሁላ ያለች እየገፈተረችው ነበረ። እሱ የሙጥኝ ብሎ ነው የተቀመጠው። እሱ ደግሞ ምት ብሎ የተቀምጠው አባባ ስላዘዙት ነው። ከኋላ ከኋላ ሂድ እስኪ፣ ተከተላት እስኪ፣ ቤተሰቤን የሆነ ነገር እንዳታደርግ እች ቀውስ ናት እያለ አባባ በጣም ሲናገር ነበረ ማለት ነው ስለ ቲና። ስለዚህ አሁን ላይ ቲናን በደንብ ጠንቅቀው የሚያውቋት ከምንም በላይ አባባ ናቸው። በመቀጠል ደግሞ ከአባባ ቀጥል፣ በእርግጥ ትሁትም ታውቃታለች ስለ ቲና ዴቴል ግን በጣም በቃ፣ አሁን ላይ ሴኩሪቲ እየሆነች ነው። ከዚህ ሰውዬ ጋር እንደምትገናኝ ራሱ ለማንም ላለመናገር ማለት ነው እየጣረች ነበረ ማለት ነው። በስተመጨረሻም እንግዲህ ዳኒ ሄዶ ትሁት የትሁት አፍቃሪ የሆነው ሰውዬ ከ ጤና ጋር አብሮ እያወራ አብሮ ችርስ እየተባባሉ ምክንያቱም አባባን በመርዝ ዛሬ መርዣው ነበረ ብላ ስትነግረው፣ በቃ ይሄ አሁን የአንቺ ድልሽ እየተሳካልሽ ነው። ስለዚህ ለእኔ ደግሞ መስራት አለብን። በስንት ሰዓት ምን ላይ ታመጫታለሽ ትሁትን እያለ ሲከራከራ ተቆይቷል ማለት ነው። ታዲያ አሁን ትሁት ትወስድ ትሄድ ይሆን እሱ ጋር ወይስ ምን ታደርግ ይሆን? ቲና ትሁትን ሰውየው ጋር ልትወስዳ ትችል ይሆን ወይስ ምን ሊሆን ይችላል? የእናንተ ሀሳብ፣ አስተያየት እስኪ ጻፉልኝ፣ ውዶቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦች የላይክ ላይክ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በያላችሁበት ሰላም፣ ፍቅር አንድነቱን ያድላችሁ ተወዳጆች። ባይ ባይ ውዶች፣ ውድ ቤተሰቦች የወዳችኋለሁ። ሰላማችሁ ይብዛልኝ። መልካምነት ስለራስ ነው፣ መልሶ ይከፍላል። ያው ይሄ የምንለው የሁላችን ነውና ስለዚህ ቻናሉን ሰብስክራይብ ማድረግ አትርሱ። የኖቲፊኬሽን ምልክቱንም መደውሉን እያበራችሁ ቤተሰቡን ይቀላቀሉን። እንግዲህ በትሁት ድራማ ላይ እንግዲህ ትሁት በጣም ጥሩ ልጅ ማለት ትትናን፣ ከትሁት እንማራለን ደግሞ መጥፎ ነገር መጥፎ መስራት በጣም ወንጀል እንደሆነና ደግሞ ራስንም እንደሚያስጥል ራስንም እንድንጠላ እንደሚያደርግ ለሰዎች ጉድጓድ የቆፈርነው ሜቢ ለእኛ እንዳይሆንብን መበርታት እንዳለብን ነው የተማርንበት። እና ደግሞ ንጹህ ልብ፣ ንጹህ ሌና፣ ንጹህ አይምሮ እንደ ትሁት እንዲኖረን ያስተምራል ማለት ነው ይህ ድራማ። ሰላሙን ልኝ ውዶቼ።